ተመስጠን ልንተከብራችሁ ደርማቻችን የዕለቱን ዜና ይላችሁ ቀሪብ ያለው ልውል ብርሃኑ፣ አብራችሁን ቆዩ። የዕለቱ ዋና ዋና ዜናዎችን ላሰማችሁ። ኢትዮጵያ በወታደሮች ኃይል አምስተኛ ደረጃ ላይ ተቀመጠች ከአፍሪካ። የአየር ጥቃት የጋዛ ሆስፒታል መመታቱ የሐማስ ጤና ሚኒስቴር አስታወቀ። አሜሪካና ኢራን በመጀመሪያ ዙር የኒውክሌር ድርድር ገንቢ ውይይት ማድረጋቸውን ገለጹ። እነኝን አንድ በአንድ ደርሳችኋለሁ። ሰብስክራብና ላይክ እንድታደርጉኝ በአክብሮት እየገለጽኩ ወደ ዜና አምራችኋለሁ። አብራችሁን ቆዩ። ሀገራትና አጠቃላይ ወታደራዊ አቅም ከተለየ መስኮች አንጻር በመገምገም እና ተቀባይነት አለው ግሎባል ፋየር ፓወርስ በየአመቱ ከሚያወጣው ሪፖርት የአውሮፓውን 2025 የ45 ሀገራት ወታደራዊ ጥንካሬ በመገምገም የሰጠው ደረጃ ይፋ አድርገዋል። በተጨማሪ የሀገራት ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብርና የዲፕሎማሲ ግንኙነት በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት ይወሰናል። የአፍሪካ ሀገራት የግዛት አንድነትና የሕዝብ ደህንነትን ለመጠበቅ እንዲሁም በውስጣዊ ያሉ ታጣቂ ቡድኖችን ለመቆጣጠር ከምጣኔ ሀብታቸው አንጻር ከፍተኛ ባጀት በመደብ የሰው ኃይሎችን በማሰልጠን ወታደራዊ መሰረተ ልማቶችን በመገንባትን በማዘመን እንዲሁም ዘመናዊ የጦር መገልገያዎችን በመጠቀም ላይ ይገኛል። ግሎባል ፋየር ለአውሮፓውያን 25 በወጣው የዓለም አገራት ወታደራዊ አቅም ደረጃ ውስጥ ያካትታቸው የአፍሪካ ሀገራት አስር ሀገራት ይገኛሉ። ሀገራችን ኢትዮጵያ በአምስተኛ ደረጃ ያስቀምጠት ሲሆን ከዓለም ደግሞ አምሳ ሁለተኛ ደረጃ ላይ ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባች በአገር ውስጡም ደህንነትን ለማስጠበቅ በቀጠናዊ ደህንነት ሁኔታ ላይ በተለየ በአፍሪካ ቀንድ ያላትን ግጭት በማረጋገጥ ታወቃለች። ኢትዮጵያ ሰራዊት ዘመናዊ የጦር መሰሮችን ለማስታጠቅ ወሳኝ ወታደራዊ መሰሮችን ለመስራትና የሰው ኃይል ለማሰልጠ ከፍተኛ መለወያ ተፍሳለች። ኢራንና አሜሪካ የኑክሌር መርሃ ግብራቸውን በኦማን ያደረጉት የመጀመሪያ ውይይት አጠናቀቁ። ውይይቱም በአውሮፓ ቆጣጣ በ2018 በሁለቱም ሀገር መካከል የተደረገው ከፍተኛ ደረጃ ያለው ስብሰባ ነው ተብለዋል። ሁለቱም ሀገራት ስብሰባ ገንቢ በማለት የገለጹ ሲሆን በሚቀጥለው ሳምንት ሁለተኛ ዙር ውይይት እንደሚያክዱ አረጋግጠዋል። ዩናይትድ ስቴትስ የቀጥታ ውይይት ከስምምነት ለማድረስ ሞክራለች። ፕሬዚዳንት ዶናልድ ትራምፕ በ2018 በኢራን እና የዓለም ኃያላን መንግሥታት ቀደም ሲል ተደርሰው የነበረው የኒኩሊር ስምምነት አሜሪካን በማስወጣት የተሻለ ስምምነት እንደሚደረግ ሲነገር ቆይቷል። ሁለት ሰዓታት ተኩል የቆየ የመጀመሪያ ስብሰባ አጭር ቢሆንም፣ በአክብሮት የተሞላ ለሁለተኛ ዙር መድረክ ያዘጋጀ ነው ተብሏል። ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካን በ2015 የኢራን የኑክሌር ስምምነቱ ከሶት በኋላ በጣም ጠቃሚ ንግግር አድርጋለች። በኒያ ስቴት እንደመጀመሪያ ስብሰባ በጣም ሰላማዊና በመከባበር የተሞላ መንገድ የተካሄደው ስብሰባ ነው ስሉ ተናግረዋል። ምክንያቱም ምንም አይነት ተገቢ ያልሆነ ቋንቋ አልነበረም ስሉ ለኢራን መንግስት ቴሌቪዥን ተናግረዋል። እስራኤል በፈጸመችው የአየር ጥቃት በጋዛ ከተማ የሚገኘው ሆስፒታል በክፍል መውደሙ የሐማስ ጤና ሚኒስቴር ገልጿል። በማህበራዊ ሚዲያ ላይ የተለቀቀው ተንቀሳቃሽ ምስል ባለ ሁለት ፎቅ ሆስፒታል በሚሴ ከተማ ታበኋላ ነበሳ ተያይዞ የታየው በአካባቢ የነበሩ ሰዎች በሆስፒታል ተኝተው እየታቀሙ የነበሩ ሕመምተኞች ራሳቸውን ለማደን ሲሸሹ ታይተዋል። የአይን ምስክሮች በአየር ጥቃት በጋዛ ከተማ ትልቅ የሆነው የአላሌ ሆስፒታል የጽኑ ሕመምተኞች እንዲሁም ቀዶ ሕክምና የሚደረግባቸው ክፍሎች ሳይቀሩ ወድመዋል። የጤና ሚኒስቴሩ ህንጻው ሙሉ በሙሉ መውደሙን ሲናገር ህመምተኞችና ሆስፒታል የሚሰሩ ባልደረቦች ሳይቀሩ ተፈናቅለዋል። ሐማስ በእስራኤል ላይ የተፈጸመው ጥቃት አሰቃቂ ወንጀል ነው ሲል ተናግሯል። ተጨማሪ መረጃዎችን እያጣራ ነው ሲልም ደግሞ አክለዋል። አንድ በአካባቢ የሚገኝ ጋዜጠኛ የእስራኤል መከላከያ ሠራዊት ለአንድ የህክምና ባለሙያ ስልክ ደውሎ አካባቢ ለቀው እንዲወጡ ማስጠንቀቁንም ተናግረዋል። በሆስፒታሉ ሲሰራ የነበረው ሌላኛው ጋዜጠኛ የእስራኤል ጦር መኮንን በድንገተኛ ክፍል ውስጥ ለሚሰራው ዶክተር ስልክ በመደወል ሆስፒታሉን በአስቸኳይ ለቀው እንዲወጡ ማስጠንቀቁን ተናግረዋል። በስልክ መልእክቱን ሁሉም ታካሚዎችና ተፈናቃዮችን ከአካባቢው ርቆ መሄድ አለባቸው ስልም ተናግረዋል። ሐማስ በመግለጫው እስራኤል በመቶች የሚቆጠሩ ህመምተኞችና የህክምና ባለሙያዎችን የያዘው ያላሌ ሆስፒታሉ ኢላማ በማደጋው አሳቃቂ ወንጀል ፈጽማለች ብለዋል። በአውሮፓ አቆጣጠር ጥቅምት 23 በተመሳሳዩ ሆስፒታል ላይ በተፈጸመው ጥቃት በመቶች የሚቆጠሩ ሰዎች ተገለዋል። የፍልስጤም ባለሥልጣን ለፍንዳታ የእስራኤል ተጠያቂ አድርጓታል። እስራኤል በበኩል ፍንዳታ ያደረሱ የፍልስጤም እስላማዊ ታጣቂ ቡድኑ ያልተሳካ ሮኬት የማስወንጨት ሙከራ ነው ስትል አስተባብላለች።